ከልብ ከልብ ነው የማመሰግነው። መሐመድ ሰኢድ ወንድማችን ነው ብላችሁ ይህን አሰባችሁ በመንቀሳቀሳችሁ ሀይቃ አላ ትልቅ ጀዛችሁ ብላችሁ መሐመድ ሰኢድ በሀያት እያለ በብንም ላይ አንድነትን ወድ ነበር። ማንም ዘንድ እሱ በማንም ሰው አይታማም ነበር። ማንም ሰው አይሰደብም ነበር። እሱ ከሞተ በኋላ ያየነው ነገር ሁሉም አንድ ነው የሆነው። በጣም የተዓጀብኩበት ነገር እሱ ነው። አንድ ሰው እሱን ነው ኮሰቱ አታገኝም። ሁሉንም አንድ አድርጓል። በሱ ይሄ በሃያት እያለ አንድነት ነው ነበረ። ወደ መሐመድ ሰኢድ ስመለስ አላሁ ፍቁት ሶስት ኡምራ አድርጓል። ሶስቱንም ኡምራ አብረን ያደረገ ሱብሃንአላህ። በጣም ወደደ ወንድማማች ነበረን። የመጀመሪያውንም ስንሄድ ሱብሃንአላህ፣ ሁለተኛውንም የመጨረሻውንም ባህ ተደረገውን እስከሄድ ድረስ ነው ቀድሚያው ነበር እስከሄድ ድረስ ቪዛ እየደወለ ፖሊስ አገኘ አገኘህልኝ እያለ በጣም በጣም ስጨቀጭቀኝ የነበረ እኔ ነበረ በጣም የተዓጀብኩት። ረመዳን ሀያ ሁለት ከገባ በኋላ እንደ መሐመድ ሰኢድ አሁን እኮ በቃ ጊዜው ሄደብክ ስለሄደብክ ምን አለ በቃ ከረመዳን በኋላ በፓኬጅ መቶ ምናም ሺ ብር የትኬት ከምታወጣ በዘጠና ሺ ብር በፓኬጅ ለምናቆድብል አይሆንም። በቃ ዘንድሮ የግድ መጨረሻ መሄድ አለብኝ አለ ያለ ወንድም ለወንድም ትቀላለ እንደው የመጨረሻ ያደረከው ኮንዶ ማሚ የምን ነው ስለው፣ መጨረሻ ይበለፈዋል ዘንድ የግድም ሄዳለብኝ። ሱብሃንአላህ። በጣም የሚያጅበው ነገር ረመዳን 24 ወረደለት፣ ይዛ ረመዳን 23 ወረደለት። ረመዳን 24 መጣ። መዲና ላይ ተገናኝተን ነበር፣ ወላሂ ነው የምላችሁ። መዲና ሰላም ሳልለው አቀፈኝና አለቀሰ። እዛ ያሉ ወንድሞች አሉ። አቅፎኝ ለምን ታለቅሳለህ እለዋለሁ፣ አይ እንደዚሁ ነው ያኔ መሰለኝ። በቃ መዲና ላይ ስለተገናኘን የናፍቆት መስሎኝ ነበር። ኦልሞስት እሱ መጨረሻው መሆን አውቆት ነበረ። መዲና ላይ አቅፎኝ ካለቀሰ በኋላ አውሮፕላን ነበር እኔ ቀደሚው ነበር የተመለስኩት። ከመሞቱ ከሁለት ቀን በፊት ደውሎልኝ ነበር። ደውሎልኝ ግን ያለኝ ነገር ተዋድዬ እንግዲህ አንድ ግድ ላደረክል ነገር በሙሉ አመሰግናለሁ። እዛ ከባሹ ከን ወዳለው ወደረሱ የሀፊዝ መሐመድ ሰኢድ አሁን ወንድሙ ፉአድ ነበረ የገቢ ማሰባሰቢያውን በሚመለከት ሰዓት አለቀሰ። ምክንያቱም መሐመድ ሰኢድ በብዙ ሀብታሞች ተከቦ ነው ነበር። ሁሉንም ሀብታሞች ብጠይቋቸው አንድ ቀን ጠይቆን አያውቅም። የሰው ፊት አይደለም ነበር ወላሂ። እኛ በዋሪዳ ስፖንሰር ለማድረግ እንደዚህ ቦታ እንሄድ ስለው ትልለው አልፈልግም ነበር። ይሄ ይሄን አክል የሰው ፊት ምፈራይ ነበር ሰው ነው። ማን ሰይድ አላህ ይዘን ልጆቹ ከምን በላይ ምስቱን ደውሎ ዛሬ ሰት ነገር ደውሎልኝ እኮ እወድሻለው፣ ያጠፋችሁ ነገር ካለ አፉ ብሎኝ፣ አፉ ተባለናል። ምስ ኦልሞስት እሷ አውቆት ነበር ወደ ራ መቃረቡን ከምንም በላይ አልሐምዱሊላ፣ ትልቅ የሆነ ዑምራን አድርጎ ጌታው ዘንድ ተቃርቦ ሰውበትን አድርጎ ሄደው። እኔ ስለ መሐመድ ሰኢድ አንድ በመሰከረው ነገር ብሎ ብዙ ጊዜ አብረን አድረናል፣ ተኝተናል። ወላሂ ነው ምላችሁ፣ አብር አደረኩበት ሌሊት አንድ ቀንም ቢሆን ሌል ሳይሰግድ ያመለጠ ግን በሀያ ትመሰክርለታለሁ ሁሌም ቢሆን ሌል ተነስቶ የሚሰግድ ነበረ የትኛውም የዋሪዳ ጀማዓ ብትጠይቁት መሐመድ ሰይድ ብትለው የሌል ፈራቱ ነው የሚያስታውሱ ሁሌም ቢሆን ሌል ተነስቶ የሚሰግድ ነበረ መሐመድ ሰይድ ሲባል ሁላችን ጀማዓ የምናውቀው ቁርአን ነበረ ግን ሁሉም ሰው የምናውቅለት ከሄደ በኋላ ነው ከምንም በላይ በጣም እንዋደድ ነበር ታቂቃ

እነዛ ትክክለኛ ሙእሚኖች ብሎ ማለት ባያቸው ጊዜ እነዚህ እንደዚህ ገንዘብ አላቸው፣ ሀብታም ናቸው ብለ ልታስባቸው ነው ያል ቁርአኑ። ሁሌም ባየኸው ጊዜ ሁሌም ሀምስ ሴት የተመቸሰ ነው የሚመስሉት በራሱ ሚብቃቃ አይን ሰቶ ምኑ ሰቶ የሚኖሩት ነበረ። አላህ ይዘንለት በሻን ጠባታችንም እናግዘው እንለው። አልያሚን ባለቤት ባህል ስሜቷን ልጅየው ቅድም ሳለቅስ መታሱ አስተባብሩ ነበረ አይለቀስም አይለቀስም እያለች እናትየው መታ። የአራት ወር ያ አምስት ወር ልጅ አንጥታ ይሄን ልጅ እኮ ናፍቆት ነበረ እኮ ይሄ ልጅ ሳያይ ነው እኮ ዳተ ሄዶ ብላ ሰጠች። አላህ ብሎ ደግሞ ሶስት ሴት ልጅ ያለው የመጨረሻው ልጅ ወንድ ነው። ወንድ ልጅ በጣም በጣም ይወድ ነበረ። ወንድ ልጅ መውለድ በጣም ይፈልግ ነበረ። ገና እሱ እንኳን አላጣጣመው የሀይቃ ብቻ ይዘንለት የሀይቃ ይዘን ድሮ ዑምራው የመጨረሻው ምንም ቢያስታውቅ ነበር፣ በሐቂቃ ተውበት በሐቂቃ ለቅቱ ነበር። ሁላችሁም ግን እያደረጋችሁለት ያለው ነው ከልብ ከልብ እናመሰግናለን። የሐቂቃ አላህ ጀዛችሁን ይቀበላችሁ። ይህ ነው ማለት የፈለገው። ወላሂ ፉአድ ያስተላለፍከው መልዕክት በጣም ልብ የሚነካ ነው። አላህ ይስበርሃል። አንተንም ወላሂ ወንድምን ማጣት በጣም ከባድ ስሜት ነው ያለው። አላህ አንተንም ሶብር አላህ ይስጥህ። እሱንም አላህ ጀነት አልፊርደውስን አላህ የወፍቀው። ዱንያ ላይ ተዋዳችሁ እንደኖራችሁ ለአላህ ብላ ነው የተዋደዱት ተብለው ነገ በአርሽ ጥላ ስር ከሚጠለሉት ባሮች አላህ እንዲያደርጋችሁ ዱዓችን ነው። ኢንሻአላህ ሀቂቃ ወንድማችን ጀነት መስተንግዶ እንደሚያገኝ ምንም ጥርጥር የለንም። አላህ እናንተንም ሶብሩን አላህ ይስጣችሁ። ለወንድማችሁ በሀያት እያለ ስታደርጉት የነበረው ጥረት ልፋት፣ ሁሉ የነበራችሁ መዋደድ በጣም የማይረሳ ነው። አላህ ደግሞ ነገ ጀነትም ላይ እንደዚሁ የሚሰበስባችሁ አላህ ያድርገ። ጀዛከላ ኸይር ወንድማችን ፉአድ ላስተላለፍክልን መልእክት ሹክራን። ጀዛከላ ኸይር ኢንሻላህ